ውዶቼ ተው ተው፣ የኔ ወዳጆቼ የኔ ወዳጆቼ የኔ ወዳጆች፣ ሻወር ይቅርብኝ፣ ሻወር ይቅርብኝ። እየለፈለፈ ነው እንደሚዩት አድርጌው። ሻወር ይቅርብኝ፣ ሻወር ይቅርብኝ። በተከበርኩበት በተከበርኩበት ሀገር፣ ሰላም ነው ብዬ ቲክቶክ ሻወር ታስገባል። በተከበርኩበት ቲክቶክ ምድር

ግላቡን እንጠቀመው፣ ግላቡን እንጠቀመው። እሺ ግላብ ዝም ስታሸንፍ ያላት ኤነርጂ ስትሸንፍ ደግሞ የምታፋፍረው ነገር በፈጣሪ ሰው ኢነርጂሽ የትገባ ባትሪሽ የትገባ ባትሪሽ የትገባ የኔ እናት ይሄ ሁሉ ባትሪ የትገባ ይሄ ሁሉ አፍ ሲለፈልፍ የነበረ ነገር ያለ ይሄ የሚሰጥ የነበረው የት ገባ? እሱ ለራሱ የታባህ ገባህ አንተ እዋ እንንን ሀገር ሰላም ነው ብዬ ትንሽ ለመጫወት ግፊት የያዝብኝ ከየያዝብኝ

ኢግማን አባ አባ ኢግማን አባ ኢግማን አባቢ ኢግማን ሰባት ቀን ሲያልፍ ማንነትን ትነግረኛለ። አባቢ አባቢ ጋይስ አባቢን አመስግኑልኝ። በኮዱ ልለይ እንጂ ኮድ ስንት ልበለው? ኮድ 82 አባቢ ኮድ 82 አባቢ እናመሰግናለን እያላችሁ ኮድ 82 ነው ጋይስ። ኮድ 22ን ደርሼበታለሁ። ኮድ 82 ግን ሹክ በለኝ በውስጥ ማንነት አሞራውዬ አይዞክ

ጌታዬ ሆይ አሁን ሰው ገለል ገለል ገለል ብሏል። ብቻዬን ቪአይፒ ልጸልይ። ይሄን ልጅ ፊት ለፊት የምታዩ እኔ ክፋት የለኝም፣ ጨካኝ ሰው አይደለሁም። ግን አስሬ ብቻ ላሸንፈውና አምኖ አምኖ ቤታ ትቼ ያለሽ ብሎኝ፣ ጌታዬ እንደምናውቀው አንተ እንዳትመጣ አንተ እንዳትመጣ አንተ ደግማ ልጅ እንደ አንተ እንዳትመጣ። እኔ ጌታ ሰው ላክ እንዴ ተመስለኝ ነግሬዋለሁ። እሱ አይመጣም፣ እሱማ አይደክምም

ነው እኔ ነው ክድፍረቴ እንደው ለጥ ያ ነው። ደግሞ ሁለተኛ ጨዋታ ነው ሰውሬ፣ ይሄ አርገው ላይክ ፍርስት ታይም ነው የሚሆነው። ሻውር ገብ በታሪክ ቲክቶክ ላይ ከተጀመረ ሻውር ገብቼ አላውቅም። ምን ታውቃለህ? ሙቂውን ቀዝቃዛ በምን ታውቀዋለህ? ግን ቀዝቃዛ አውቀዋለሁ። ችግር የለም። አንቺ አሳይሻለሁ፣ ስገባ እኔ ቀዝቃዛ መሆኑን አንቺ ታሳይሻለሽ።

ሶስተኛ ተንበርክከት የቤታሰን ቤተሰቦች አልችላችሁም ብለን ቤተሰቦችን

ሻወሪ ቅርብኝ። በተከበርኩበት ሀገር ሰላም ነው ብዬ ቲክቶክ ብገባ ጣርታ ጣርታ ጣርታ ጣርታ ሰላም ታስቀጣ? እህ በተከበርኩበት ቲክቶክ ምድር ማን ነው ማን ነ

ስታሸንፍ ያላት ኢነርጂ ስትሸንፍ ደግሞ የምትፋፍረው ነገር ስ የት ገባ ባትሪ? የት ገባ ባትሪ? የት ገባ